የእሱ የአምላካችን የመድኃኒታችን ኢየሱስ ክርስቶስ ቅዱስ ፍቃድ ይሁንልን። እንዲሁም ልቦናይን እንዲከፍትልኝ እመቤቴ ወላዲት አምላክ አንደበቴን ታከናውንልኝ እመቤቴ አንደበቴ አድርጌ እግዚአብሔር አምላኬን አጋዥ አድርጌ እንነጋገራለን። ቃሉም እንዲህ ይላል ትሞታለህና ቤትህን አስተካክል የሚል ነው። ምዕራፍ ሰላሳ ስምንት ቁጥር ሁለት ላይ ነው። ትሞታለህና ቤትህን አስተካክል። ወራጾም ስለሆነ እንደዚህ አይነት ቃል ያስፈልገናል። ምክር አዛ ሊሆነች ቃል ነች። እንዲሁም በዚህ ቤትን ቤተ ስቅል ምዕራፍ አስራ ስምንት ቁጥር ሀያ ሶስት ላይ እንዲህ ይለናል፣ የሟቹን ሞት አልፈቅድም ተመልሳችሁ በሕይወት ኖሮ ይላል እግዚአብሔር አለ። ቅዱስ ስኬል ጻድቁ ሰው ከጽድቅ ስራው ተመልሶ አጢአት ቢሰራ አጢአተኛ ነው አጥያተኛውን ሳ ቢገባ ጻድቅ ይሆናል፣ አለ ስለ ቃሉ የቃሉ ባለቤት ሉ ቅዱስ እግዚአብሔር ስሙ ዛሬም ዞትርም የተመሰገነና የተከበረ ይሁን። እናንተ ብዙ የተማራችሁ እህቶቼ ናችሁ። ነገር ግን ምንድን ነው እንዳልደብቅ ነው እግዚአብሔር እንዳይቀጣይ ነው። አስተውላችኋለ እህቶቼ መክሊቴን ብደብቅ ይጠይቀኛል። ምንሰራ ይለኛል። ስለዚህ ይህንን ለማለት ነው። እንዲሁም በዚህ በታምረ አርሴማ ላይ አንድ ታላቅ አባት ነበሩ። ነጽሮተ እግዚአብሔር የደረሱ ከእግዚአብሔር ጋር የሚነጋገሩ እግዚአብሔር ለሳቸው ብዙ ምስጥር የሚነግራቸው አባት ነበሩ። ከእለታት አንድ ቀን ግን ለተሰድበት ጉዞ ጀመሩ ይላል ታምረ አርሴማ። በዚህን ጊዜ መሸባቸው። ቢመሽባቸው ግን የሚያድሩበት ቤት አላገኝም። ወገኖቼ ፈቃደ እግዚአብሔር ሳይሆን መንገድ ሊጀምር አይቻልም። ዛሬ እግዚአብሔር ስለፈቀደልን የተገናኘ ነው። ዛሬ እግዚአብሔር አምላካችን ባይፈቅድ ኖሮ አንገናኝም። ታዲያ አባ መንገድ ጀምሮ መሸባቸው በእውነት ወደኋላ ላ ከመመለስ፣ እግዚአብሔር በቸርነቱ ይርዳሃል። ወደኋላ መመለስ ውድቀትን ያመጣል። ወደኋላ መመለስ መዋረድን ያመጣል። መንገድ አለመጀመር ይቻላል። ምክንያቱም አንዴ ወደቀ ከእግዚአብሔር ቃል ሰምቶ ቃሉን አድምጦ ወደኋላ የተመለሰው ቅጣቱ ይከፋልና አባታዲያ በዚህን ጊዜ ዛፍ ላይ ወጥቶ ጸሎት ጀመሩ። ጸሎቱ መልካም ነው ወገኖቼ፣ መጸለይ መጸለይ መልካም ነው። በአስተዋል ግን ያስፈልጋል። አንድ ሌባ ብቻውን በሬ ነድቶ መጣ ይላል ተአምራር ሴማ። በዚህን ጊዜ በሬውን ብቻውን አርዶ መዝፈን ጀመረ። ሌባው መሰለል ጀመረ። ጥጋብ ያዘላል ወገኖቼ፣ ውጭ እውነቴን ነው ምላችሁ። ታዲያ በዚህን ጊዜ አባ ወደ ሌባው ተመለከቱ። ልጄ ሆይ ወደ ኔና አሉት፣ ወደ ኔና። ሌባውም እዛው ዛፍ ላይ ወጣና አባ ፊት ቀረበ። አባም እንዲህ አሉት፣ ልጄ ሆይ ንሳ ግባ አሉት። እኔ እኮ ሌባ ወንበዴ ነኝ፣ እኔን እንዴት እግዚአብሔር ይቅር ይለኛል? ስበድ ለኖርኩ ይሰው ነኝ በአሁኑ። እግዚአብሔር ክፉ ነሆነ አይደለም እኮ፣ እንድንመለስለት ግን ይፈልጋል ከልባችን እንድንጸጸት ግን ይፈልጋል። በዛን ጊዜ አባ ንሳ ሰጡት። ሌባውን ስቅስቅ ብሎ አለቀሰ፣ ከልብ አለቀሰ። ልብ በሉ ወገኖቼ፣ ከልብ ማልቀስ፣ ከልብ ወደ እግዚአብሔር መመለስ ያስፈልጋል። እግዚአብሔር አምላክ ቅርብ ነው። እግዚአብሔር አምላክ ለቅኖች ቅርብ ነው። ምንም ኃጢአተኛ ሌባ ቢሆንም እግዚአብሔር ኃጢአቱን ተቀበለለት፣ ኃጢአቱን ደመሰሰለት። ወዲያውኑ ከዛፉ ወረደ ሌባው። የአራዊት መንጋ ተሰባሰቡና ስጋውን በሉት። በዚህም መሀል እርኩሳት መናፍስትና ቅዱሳን መላእክት ክርክር ጀመሩ። በዚያን ጊዜ መላእክተ ጸልመትና መላእክተ ብርሃን ሲከራከሩ መላእክተ ብርሃን ግን ጌታ ካልፈረደ እች እቺ ነፍስ ልሳ ገብታለች ና የኛናት፣ ብሎ በጌታችን ዘንድ ተወሰደች እቺ ነፍስ፣ የሌባው ነፍስ። ጌታም እንዲህ ብሎ አለ፣ እቺ ነፍስ ገብታለች፣ እቺ ነፍስ አልቅሳለች፣ እቺ ነፍስ ከልብ ወደ እኔ ስለተመለሰች ወደ ገነት አስቀምጡልኝ አለ ጌታ። የምን የሌባውን የሌባውን ነፍስ። ልብ በሉ ወገኖቼ፣ የሰውን ንብረት የሚዘርፍ የሚቀማ ሰው ነው ነገር ግን እሳገባ እንደ ቀራጩ፣ ቀራጩን ታስታውሳላችሁ። በዚህ በማለትም ዮሐንስ ወንጌል አስራ ዘጠኝ ላይ ዘኬዎስ የሚባለው የሰውን ንብረት ዘርፍ የነበረው ነገር ግን ከልቡ ተመለሰ። ዛሬ ለዚህ ቤት መዳን ሆኖለታል። እግዚአብሔር ለዚህ ቤት መዳን ሆኖለታል። ለቤት እኮ አይደለም ለሰውየው ነው። ለጉዙ ቤት አልነበረም ታዲያ የሌባ ወደ ገነት እንዲገባ ኃጢአቱ ተደምሶለት ወደ ገነት ገባ። ቅዱሳን መላእክት ደስ አላቸው፣ ደስ አላቸው፣ ተደሰቱ። እኛ ወደ እግዚአብሔር ስንመለስ፣ እኛ ስንጾም፣ እኛ ስንጸልይ፣ እኛ ስንዘምር፣ እኛ ስንቀድስ፣ እኛ ስናስቀድስ፣ ከልብ ሆነን በቅዱሳን መላእክት ዘንድ ደስታ ይሆናል። ግን ዝም ብሎ አይደለም፣ ከልብ መመለስ ያስፈልጋል ወደ እግዚአብሔር። ታዲያ አባይን ተመለከቱ የሌባማ ከፀደቀ እኔም እንደዚህ ሌባ ሰርቄ እኔም እንደዚህ ሌባ ዘርፌ ወደ እግዚአብሔር ብመለስ እግዚአብሔር ይቅር ይለኛል አሏባ አያችሁ የእግዚአብሔርን ቸርነት ቀምሶ ወደ ኋላ መመለስ አያሳዝንም ያሳዝናል ያስለቅሳል ያስነባል እግዚአብሔር ጋር የምነጋገረባት ወደኋላ ወደ ኋላ ተመልሼ ዓለምን አልጠገብኩምና ዓለምን ከጠገብኳት በኋላ ተመልሼ ይሳገባሉ። የትልቅ ውድቀት ነው ወገኖቼ፣ ትልቅ ውድቀት። ወደ አሁኑ እንዳሰቡ ከዛፍ ወረዱ። አባ እንደዛው እንደ ቀድሞ እንደ ሌባ አራዊት መንጋ ተሰባስበው መጥቶ ስጋቸውን ቁርጥምጥም አድርጎ በሉ። አሁን ጉድ ሊመጣ ነው ወገኖቼ፣ በጣም ያሳዝናል፣ በጣም ያስነባል። አሁን መላእክተ ጸልመትና መላእክተ ብርሃናት መጡ። እቺ ነፍሰኛ ናት አሉ መላእክተ ብርሃናት። አይደለም አይደለም፣ እቺ ነፍሰኛ ናት፣ እቺ ነፍስ ኃጢአት ስለ ሰራች አንሰጥም አሉ መላእክተ ጽልመት። መላእክተ ብርሃን አሁን ክርክር በመሀላቸው ክርክር ጀመሩ ተከራከሩ። ጌታ ከፈረደ ለእናንተ ከተፈረደላችሁ ትወስዱታላችሁ፣ ለእኛ ከተፈረደልን ግን ግንነት እናስገባታለን ብሎ መላእክተ ጽልመት መላእክተ ብርሃናት ነጥቆ ሄዱ። ያችን ነፍስ ወደ ጌታ ዘንድ የቀረበች እቺ ነፍስ በአንድ ቃል ብቻ ስታለች፣ ወስዳችሁ ሲኦል አስገቧት። የአባ ነፍስ ልብ በሉ ወገኖቼ፣ ወደ ኋላ መመለስ ውድቀትን ያመጣል። የእግዚአብሔር ቸርነት ቀምሶ ወደ ኋላ መመለስ ውድቀትን ያመጣል። ወደ ሲኦል አኑሯት፣ እቺ ነፍሴን አይደለችም ብሎ ጌታ ፈረደባት። የአባን ነፍስ ለምን ተመልሼ ዓለም ውስጥ ሁሉንም ነገር ዓለም የሚሰራውን ሁሉ ካደረኩ በኋላ ተመልሼን እሳገባለሁ። ይህ እኮ አያስማማም። እግዚአብሔር ምንም ቸር ቢሆን ቸርነቱ ገደብ አይኖረውም። ነገር ግን ጎልማሳን በምስቱ እግዚአብሔርን በመለኮቱ ቢመጡበት አይወድም። መንግስትን በስልጣኑ ቢነኩት አይወድምና ከዛ በኋላ አባ ወደ ሲኦል ገባ፣ ሌባው ግን ገነት ገባ። ለምን? እሱ ቀድሞ ስራው በዓለም ውስጥ ስለነበረ የዓለም ስራ ሰርቶ ስለተመለሰ በአንድ ልብ ስለተመለሰ በተሰበረ ልቦና ወደ እግዚአብሔር ስለተመለሰ ኃጢአቱ ተደመሰሰለት። በዚህ በማቴዎስ አንድምታው ላይ አንድ ሴት እናገኛት አለ። ይቺ ሴት ቀድሞ የወጧ የእግዚአብሔርን መነኮሳትን የምታግዝ ቤተ እግዚአብሔርን የምታገለግል ጥሩ ትሩፋት ያላት ሴት ነበረች። እች እንኳ ሰይጣን ያሳወራት ወደ ኋላ ተመለሰች እቺ ሴት ተገዳም እየመጡ አባቶች መክሯት ነበረ እሷ ታፌዝባቸው ነበረ አያቸው ወገኖቼ ፌዘኞች ከመሆን እግዚአብሔር ይሰውረን ፌዘኞች ከመሆን በቃሉ በቃሉ የሚያፌዙ እኮ አሉ ዛሬም ታዲያ በዚህን ጊዜ በመጨረሻ ሰዓት ላይ ዮሐንስ አጽር ወይም አጭሩ ዮሐንስ የምባል ታላቅ አባት ነበሩ። ወደዚህች ሴት ዘልቆ ገቡና አለቀሱ። ማልቀስ ነበረ ጀመሩ። እኔ እኮ መልከ መልካም ቆንጆ ሴት ነኝ፣ እኔን እያየ እንዴት ነው የምታለቅስ? እኔን እያየ መደሰት አለብህ አለችው። ቅዱስ ዮሐንስ፣ ወደ ሲኦል ስለምትገቢ ነው ማለቅሴ፣ ወደ ገሃነመ እሳት ስለምትገቢ ነው የአንቺ ሁኔታ አሳዝኖ ነው ነው። ቅዱስ ዮሐንስ ታዲያ ምን ማድረግ አለብኝ ብላ ወደ ራሷ ተመለሰች። እቺ ሴት እግዚአብሔር ስፈቅድልን እግዚአብሔር ስመርጠን ቃሉ ስለበዛ አይደለም። የቃሉ ብዛት ሳይሆን የቃሉ ጥራት ነው የሚያድረን። ቅዱስ ዮሐንስ ንሳ ግቢ ነበር ያሏት። ንሳ ግቢ ብሎ ብቻ ወጥቶ ቅዱስ ዮሐንስ ልክ በራ ላይ ቆማ አንድ ጸሎት ጸለች። እቺ ሴት እንዲህ ብላ ነው የጸለየችው። ጌታዬ ሆይ እኔ እኔ በርን ክፍት አድርጌ እንደወጣሁኝ አንተን በርን ክፍት አድርጌ ጠብቀኝ ነበር፣ ያለች ሴት ልብ ወደ ወገኖቼ ጸሎትዬ ነው። ከዛ በኋላ ቅዱስ ዮሐንስን ተከትላ ሄደች። በምቾት የኖረች ሴት ናት። ውስጥ እግሮቿ እየተቆረሱ ደማ እንደውሃ እየፈሰሰ ቅዱስ ዮሐንስ ወዳለበት በዓት ደረሰች። ቅዱስ ዮሐንስ ማረፊያ ቦታ ሰጣት። እቺ ሴት ልሳም አልገባችም፣ ጸሎት ብቻ ነው የጸለየችው። በርን ክፍት አድርጌ እንደወጣሁኝ አንተም በርን ክፍት አድርጌ ጠብቀኝ ነበር ያለችው። ታዲያ እኩለ ሌሊት ቅዱስ ዮሐንስ ለጸሎት ሲቆም የእግዚአብሔር መልአክ ከሰማይ ተልኮ መጣ። ቅዱስ ዮሐንስ መላኩን ጠየቀው፣ የምን መጣ ብሎ ስጠይቀው፣ አንተ ተከትላ የመጣች ሴት አርፋ ነፍሷን ልናሳርግ ወደ እሷ እየመጣን ነው አለው መላኩ። ንስሐ ሳትገባ እንዴት ነው ቅዱሳን አባቶቻችን ስንወድቅባቸው በኃጢአት ስንወድቅ አይወዱም። ንስሐ እንድንገባ ይፈልጋሉ። እንድንሳ እንድ ይፈልጋሉ። ከእግዚአብሔር ጋር ሕብረት እንድንፈጥር ይፈልጋሉ። ከቅዱሳን ሕብረት እንድንገባ ይፈልጋሉ። ታዲያ በዛን ጊዜ ከቤቷ ስትወጣ አምላኬ ሆይ በርን ከፍቼ እንደወጣሁኝ አንተም በርን ክፍታ አድርጌ ጠብቀኝ ብላ ጸልያለች፣ እና ኃጢአቷ ከበሯ ሳትወጣ ተደብስሶላታል። ስለዚህ ነብሷን ወደ ገነ ልናሳርግላት መተናል ብሎ ለቅዱስ ለቅዱስ ዮሐንስ መልአኩ ነገረው። የመቃብራን ቦታ ላሳይ ብሎ የመቃብራ ቦታ ቦታውን አሳይቶ ከዛ በኋላ አንዷን በሳ ጉድጓድ ይቆፍራል፣ አንዷን በሳ አስከሬኗን እንዲቀብር አደረገ። አያቸው እግዚአብሔር ቸርነት። እቺ ሴት ከቤቷ ስትወጣ ጸሎት ብቻ ነበር ጸለየችው። ጌታዬ ሆይ በርን ክፍት አድርጌ እንደወጣሁኝ አንተን በርን ክፍት አድርጌ ጠብቀኝ ነበር ያለችው። በእውነት እግዚአብሔር አምላክ ወደኋላ ተመልሰን ተመልሰን እንዳንወድቅ በቸርነቱ ይጠብቀን ወገኖቼ። ወደ ትምህርታችን ወደ ትምህርታችን ርእስ ስንመለስ ትሞታለክና ቤትክን አስተካክል የምለው ነበረ ሕዝቅያስ በዛን ጊዜ በስጋዶ የታሙ ነበረ። በዛን ጊዜ ተጨንቆ ነበረ። አሁን ታዲያ ይህንን ቃል የእግዚአብሔር ነቢይ ቅዱስ ኢሳያስ ወደ እሱ ሄዶ ትሞታለህና ቤትህን አስተካክል ብሎ ስለነበረ ከተኛበት አልጋ ወርዶ ፊቱን ወደ ግድግዳ አስጠግጦ ስቅስቅ ብሎ አለቀሰ። ልብ በሉ ወገኖች፣ ስቅስቅ ብሎ ከልቡ ስራ ኃጢአቱ ስለበደዶ ሲያለቅስ እግዚአብሔር እንዲህ አለ፣ ኢሳያስ ህዝቅያስ እኳ አለቀሰብኝ እድባውን ተመልክቸዋለ። አትሞትም ከእድ ሜላ ስራ የሚመስላ መጨምርላሉ አለው። አያቸው የእግዚአብሔር ቸርነት፣ ትሞት አለ የተባለው ሰው በንባ ስመለስ ኃጢአቱን ደመሰሰለት። ወገኖቼ በደላችንን ደምስስልን፣ ለንሳሞት ያብቃን። ወገኖቼ ትሞት ቤት እናስተጋግድ ከምሎ ተነስተን ተማምረናል። ያስተማረን የመከረን የአባቶቻችን አምላክ የኛም አምላክ ስሙ ዛሬም ዞትርም የተመሰገነና የተከበረ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ቆየን አሜን።